ሻሎም ሻሎም ሰላም ለእናንተ ይሁን። በኢትዮጵያና ከኢትዮጵያ ውጭ የምትኖሩ ክርስቲያን ወንድሞቼና እህቶቼ ሰላም ለናንተ ይሁን። ከሀውስ ኦፍ ሆሊ ስፔት ኢንተርናሽናል ቸርች ነቢት አምራት ነኝ። መልእክት ይዤላችሁ ቀርብ ያለው እንግዲህ ባለፉት ጊዜ ልዩ ፕሮግራም አዘጋጅተን ነበር ለጤና ባለሙያዎች ዶክተሮች፣ ስፔሻሊስቶች፣ ነርሶች፣ ሲስተሮች፣ ጤና መኮንኖች በሕክምና ዘርፍ ላሉ በአጠቃላይ ልዩ ፕሮግራም ነበረንና እግዚአብሔር ተናግሮን ያዘጋጀነው ፕሮግራም ስለነበረ በጣም በርካታ በሺ የሚቆጠሩ ሐኪሞች የተገኙበት ጊዜ ነበረ እና በጣም ብዙ ሰዎች የተፈቱበት ብዙ ሰዎች ነፃ ያወጡበት ብዙ ሰዎች ከጠላት አሰራር የተፈቱበትና ና የተፈወሱበት ብሎም ደግሞ ብዙዎቹ የትንቢታቸው ቃል ያዙበት ና ባርኮታቸውን ተቀብለው የሄዱበት ድንቅ ፕሮግራም ነበረ። አሁን ደግሞ በፊታችን ሐምሌ ዘጠኝ ላይ በንግድ ዘርፍ ለሚሰማሩ አጠቃላይ የምንጸልይበት ጊዜ ነው። ማንኛውም ነጋዴዎች በአዲስ አበባም ሆነ ከአዲስ አበባ ውጭ ያላችሁ በአጠቃላይ ሐምሌ ዘጠኝ ላይ ልዩ ፕሮግራም ለእናንተ የተዘጋጀ እግዚአብሔር ተናግሮኝ እንግዲህ ይህን ፕሮግራም አዘጋጅተናል። ሐምሌ ዘጠኝ ላይ ከአዲስ አበባ ውጭ ያላችሁ በንግድ ስራ ላይ የምትሰማሩ በአጠቃላይ በዚህ በሃውስ ኦፍ ሆሊ ስፒሪት ሀያት በሚገኘው ቸርች ላይ ለእናንተ ልዩ ፕሮግራም በዘይት ጭነን የምንጸልይበት ጭንገፋን የምንሰብርበት፣ የጠላት አሰራርን የምንሰብርበት ጊዜ ልዩ ፕሮግራም ይኖረናል። ስለዚህ በክፍለ ሀገር ያላችሁ ክርስቲያኖች በአጠቃላይ በዚህ ፕሮግራም እንድትገኙና እግዚአብሔር ለእናንተ የሰጠኝ መልእክት ማስተላለፍበት ጊዜ ይሆናል። ለእናንተ ደግሞ የባርኮታችሁ ጊዜ ነፃ የምትውጡበት በጤናችሁም ሆነ በስራችሁ የምትፈወሱበት ጊዜ ይሆናል። በዚህ ጊዜ እንድትገኙ ጋብዛቸዋለሁኝ። በተለይ ልዩ ፕሮግራም ያላችሁ በተለይ የነጋዴ ህብረት ያላችሁ ሰዎች በየተለያየ ክፍል ሀገር ያላችሁ በግሩፕ በጉሩፕ መምጣት ትችላላችሁ። ገስታውሶች ለእናንተ ብለን ያዘጋጀናቸው ገስታውሶች አሉ። በዚያ ማረፍ ትችላላችሁ። ቡክድ ማድረግ ትችላላችሁ። በፈለጋችሁት ቦታ አርፋችሁ ይህም ፕሮግራም መካፈል ትችላላችሁ። እግዚአብሔር ያን ቀን ማለት ነው ሲታገላችሁ የነበረው መንፈስ የሚወርቅበት እስራታቸው የሚበጠስበት ደግሞ ማለት ነው። እግዚአብሔር ወደ ተናገራችሁ የተስፋ ቃል ደግሞ የምትሄዱበት ከተስፋ ቃላችሁ ጋር የምትገናኙበት ድንቅ ቀን ይሆናል። እግዚአብሔር ለእናንተ የሰጠኝ ልዩ መልእክት አለ። ያንን መልእክት የማስተላልፍበት ጊዜ ይሆናል ማለት ነው። በዚህ የኤፌሶን መጽሐፍ አንድ ቁጥር ሶስት ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል መጽሐፍ ቅዱስ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እኛ ከጨለማ ወደሚደንቅ ብርሃን የመጣን ሰዎች ነን። ክርስቶስን የተቀበለን ጊዜ ከሞት ወደ ሕይወት የመጣን ሰዎች ነን። የክርስትና እንግዲህ የመጀመሪያው ነገር አንዱ ባርኮት ነው፣ መባረክ ነው። እግዚአብሔር አንድያ ልጁን በመስጠት ባርኮናል ማለት ነው። ሕይወት በመስጠት ባርኮናል ማለት ነው። ቅዱሱ መንፈስ በመስጠት ባርኮናል። ከአንድ ልጅ ጋር ሌላውን አብሮ እንዴት አይሰጣችሁም የሚል ቃል አለ፣ መጽሐፍ ቅዱስ ይናገርም። ስለዚህ ከዚህ በኋላ ሊሰራብን የሚገባው በእኛ ላይ የአዲሱ ኪዳን በረከት ብቻ ነው። ሟርት እኛ ላይ ሊሰራ አይገባም። ጭንገፋ ሊሰራብን አይገባም። ማንኛውም የጥላት አሰራር ሊሰራብን አይገባም ማለት ነው። ብዙ ሰዎች ማለት ነው በተለያየ የጥላት አሰራር ተይዘው ተመለከትኩ ማለት ነው። ነገ ወደሚፈልጉት ሳይሄዱ ሲቀሩ ተመለከትኩ ማለት ነው። ስለዚህ ይህንን የጥላት አሰራር የምንሰብርበት ጊዜ ይሆናል ማለት ነው። እኛ ላይ ሊሰራብን የሚገባው የእግዚአብሔር በረከት ብቻ ነው። የኪዳኑ በረከት ብቻ ነው። ከዛ ውጪ ማለት ነገር ግን ጥንቆላ ሊሰራብን አይገባም፣ ሟርት ሊሰራብን አይገባም። የክፋት አሰራሮች እና የሰው ተንኮሎች እንኳን ሊሰሩብን አይገባም። እቺን ምድር ሊይዟት የተነሱት እነማ እንደሆነ ታውቃላችሁ? የክርስቶስ ተቃዋሚዎች ናቸው። በብዙ ቦታ ላይ የታችሁ ከሆነ ብልጽግናውን ትልልቁ ቦታ እየያዙ ያሉት እነሱ ናቸው። ይሄ ሊሆን አይገባም። የበረከት ቃል ያለን የኪዳን ቃል ያለን እኛ ነን። ስለዚህ ክርስቲያን ወንድሞቼ፣ በኢትዮጵያም ከኢትዮጵያ ውጭ ያላችሁ፣ በአጠቃላይ ማለት ነው። ይህ በረከት እንዲሰራባችሁ ከፈለጋችሁ ጤናችሁን የሚዋገታችሁ፣ ስራችሁን የሚሟገታችሁ፣ የጥላትን አሰራር የምንሰብርበት ቀን ሐምሌ ዘጠኝ ይሆናል። ስለዚህ በግሩፕ መምጣት ለምትፈልጉ አስቀድማችሁ ስልክ ደውሉልን ገስታ ውስጥ ለምትፈልጉ አስቀድማቸው ስልክ ደውሉልን። ስለዚህ ለእናንተ አስቀድመን ቡክ ድማርክ ትችላላቸው ልዩ ፕሮግራም የሆኑ ይኖረናል ማለት ነው። ማንኛውም የቆዩ የጥላት ሰንሰለቶች የሚበጠሱበት ቀን ይሆናል ሐምሌ ዘጠኝ ሐምሌ 9 ከተስፋ ቃላችሁ ጋር የምትገናኙበት ቀን ይሆናል። ሐምሌ 9 ለእናንተ ብቻ የተዘጋጀ ለነጋዴዎች ብቻ የተዘጋጀ ልዩ ፕሮግራም ስለሆነ፣ ስለዚህ እግዚአብሔር ለእናንተ ያዘጋጀውን መልእክት የምትቀበሉበት ጊዜ ይሆናል። ነጋዴዎች ብቻ የሚገኙበት ፕሮግራም ነው። ለእናንተ የሚሆን መልእክት እግዚአብሔር ሰጥቶኛል። ስለዚህ ማለት ነው በዚያን ጊዜ ማለት ነው ይህንን የሟርት አሰራር የምንሰብርበት፣ የከፋት አሰራር የምንሰብርበት፣ ደግሞም እግዚአብሔር የሰጠኝን መልእክት የማስተላልፍበት ጊዜ ይሆናል ማለት ነው ለእያንዳንዳችሁ እጅ በመጫን በዘይት እንጸልይላቸዋለን ማለት ነው ደግሞም ማለት ነው እግዚአብሔር የሚናገርን መልእክት የምናስተላልፍበት ጊዜ ነው ቤትኛው በጭንቀት ውስጥ ያላቸው በአነስተኛም የንግድ ስራ የምትሰማሩ በትልቅም ሆነ የንግድ ስራ የምትሰማሩ ለእናንተ እግዚአብሔር መልክት ስለሰጠኝ እግዚአብሔር በሰጠኝ መልእክትና በዚህ መንፈስ አማካኝነት ለእናንተ ደግሞ ጸልይላቸዋለሁ ክብር ለእግዚአብሔር ይሁን ያቀን የቆየ ሰንሰለት የሚበጠስበት ጊዜ ነው። በተለይ በአገራችን ላይ አንድ መንፈስ አለ። ሰው ሄዶ ሄዶ ሄዶ ድንገት የሚያጨነገፍ መንፈስ አለ። በጥሩ ሁኔታ የሄድ ሄድና ከተወሰነ ጊዜ በኋላ ሰው ድንገት ይወድቃል፣ ድንገት ይከስራል፣ ድንገት በጁ ላይ ያለ ይበተናል። በጌታ በኢየሱስ ስም ይህ ጭንገፋ በአገራችን ላይ ሲሰራ የነበረ በእናንተ ላይ አይሰራም። ደግሞ ታውቃላችሁ፣ እቺን አገር ማለት ነው የክርስቶስ ተቋሚ ሊወርሳት አይገባም። ይችን አገር ኢኮኖሚ ሊይዙ የሚገቡ ደግሞ ማለት ነው የኪዳን ቃል ያላቸው የተስፋ ቃል ያላቸው ደግሞ የእግዚአብሔር የበረከት ቃል ያላቸው እናንተ ልትሆኑ ይገባል። ስለዚህ ይህንን ቀን ማለት ነው ከየትኛውን ቦታ ከሰሜን የምትመጡ፣ ከደቡቡ፣ ከምዕራብ፣ ከምስራቅ የምትመጡ በአጠቃላይ አስቀድማችሁ ስልክ በመደወል ደግሞ ገስታውስ መያዝ ትችላላችሁ፣ ቡክድ ማድረግ ትችላላችሁ። እንጸልይላቸዋለን። ክብር ለእግዚአብሔር ይሁን ለእያንዳንዳችሁ በዘይት የምንጸልይበት ጊዜ ይሆናል። የጠላት አሰራር የሚሰበርበት ጊዜ ይሆናል። እንደዚህ ላለ እግዚአብሔር ቃል ሲናገር የዘንዶን ራስ ቀጠቀጥህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብለው ይናገራል። አንተም የዘንዶን ራስ ቀጠቀጥህ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ብለው ይናገራል። በዚህ በምድራችን ላይ እግዚአብሔር የሰጠንን ማለት ነው በረከታችንን በስራችን መካከል ላይ የሚገባ የጥላት አስራር አለ የዘንዶ አስራር አለ በሀምሌ ዘጠኝ ማለት ነው ይህንን ዘንዶ የምንዋጋበት ጊዜ ይሆናል ደግሞ ማለት ነው በምግባችን ላይ በስራችን ላይ በነገራችን ላይ የሚወጣው የምንዋጋበት ጊዜ ነው በተለይ ለአጠቃላይ በኢትዮጵያ ላይ የሚኖሩ ለንግድ ስራ ላይ ለሚሰምረው በአጠቃላይ የምንጸልይበት ጊዜ ነው በተለይ በሚሰሩበት ቦታ ላይ አስማት የሚደረግባቸው ሟርት የሚደረግባቸው የጭንገፋ ኃይል የሚደረግባቸው የጠላት አሰራርና የክፋት አሰራር የሚደረግባቸው በአጠቃላይ ነፃ የሚወጡበት ጤናቸው የሚፈወስበት ስራቸው የሚፈወስበት ሁሉ ነገራቸው የሚፈወስበት ጊዜ ነው። መጽሐፍ ቅዱስ ሲናገር እንዲህ ብሎ ይናገራል። ዘንዶንም ወጋ፣ ለኢትዮጵያ ምግባቸውን ሰጠ ብሎ ይናገራል። ስለዚህ እግዚአብሔር በሰጠን እንጀራ ላይ የሚቆም ወይም ደግሞ በዛ ላይ የሚሰመራ የጠላት አሰራር የምንሰብርበት ጊዜ ይሆናል። በተለይ አንዳንድ ጊዜ ስፖርት ሰዎች ሲሰሩ በሩጫ ማሽን ላይ እየሮጡ እየሮጡ ይሄዱና ከዛ በኋላ አስር ኪሎ ሜትር ሂዳቸዋል ካሏቸው ሎ ማሽን ደክሞ ላባቸውን ካፈሰሱ በኋላ ሲወርዱ ግን እዛው ነው ያሉት። አንዳንዶቻችን ስራ እንሰራለን። በንግዳችን ስራ ላይ ብዙ ስራ እንሰራለን። ከሰው ይልቅ ብዙ እናስገባለን። ከሰው ይልቅ ብዙ ገንዘብ እናገኛለን። ግን እዛው ነን። ገንዘባችን ገጃችን ይበተናል። ይህን ከእጃችን የሚበትነውን የጠላት ኃይል የምንመታበት ጊዜ ነው። ከእጆቻችሁ ላይ ምንም አይነት ነገር በእጃችሁ እንዳይቀመጥ የሚያደርገውን ማለት ነው። ይህን የሚያጎሳቁል መንፈስ የምንሰብርበት ጊዜ ነው። ሐምሌ ዘጠኝ እሁድ፣ ስምንት ሰዓት ከሰዓት በኋላ በዚያ እንገናኛለን።